በአዲስ በአዲስ መረጃ መጥችላቸዋለሁ፣ ማለት ነው። ይህን ቪዲዮ ላይክ ሸር ሰብስክራይብ በማድረግ ቤተሰቡንም አበረታቱ። ፕሊስ ፕሊስ ጋይስ ለሁሉም እንዲደርስ። ይሄ ከባድ ከባድ ከባድ ከባድ አደገኛ መረጃ ነው እና ፕሊስ ፕሊስ ላይክ ሸር ሰብስክራይብ እያደረጋችሁ ይሄን ዩቱብ ቻናል ለሁሉም እንዲደርስ አድርጎልኝ በእግዚአብሔር ጠይቃቸዋል። እኔ እስካሁን ድረስ በእግዚአብሔር ወይም በማርያም ብዬ በእምነታችሁ ጠይቂያቸዋለሁ ሙስሊሞችም በአላህ ክርስቲያኖችም ደግሞ በእግዚአብሔር በእግዚአብሔር ይሆንባችሁ ላይክ ሼር ሰብስክራይብ አድርጉኝ ምክንያቱም ከኔ ከፍ ያሉ ዩቱበሮች ወይም ደግሞ ከኔ ዝቅ ያሉ ዩቱበሮች ምንድው የሚባለው ይቅርታ ለቃለ እኔ ግን አዲስ ዩቱበር ነኝ አዲስ ዩቱበር እንደመሆኔ ደግሞ እኔ ከፍ ካልኩ ዝቅ ያሉትን ዩቱበሮች ማየት ይፈልጋሉ ማንሳት ይፈልጋሉ ወይም ደግሞ እንዲጠነክሩ ከጎናቸው መቆም እፈልጋለሁ። ምክንያቱም እኔ ዩቱበር ሁኜ ትላልቅ ዩቱበሮችን አበረታቶኝ ሰብስክራይብ እንድደረግ ሸራ አድርጉ ምናምን ስላቸው ማንም ያለኝ ሰው የለም። እኔ ግን ያን ስሜት ስለማውቀው ዩቱብ ቻናል ትልቅ ከሆነ ካደገሌ፣ ወይሞ ሰብስክራይቤ ከፍ ካረ እንደ ማንኛውም ሰው ከሆንኩኝ ከኔ በታች ለሚመጡ ወይም ደግሞ አዲስ ለሚከፍቱ ዩቱብ ቻናሎች ከጠገባቸው ከጎናቸው ሁኜ ስሜታቸው መረዳት ፈልጋለሁ እና መረዳት ፈልጋለሁ እና ፕሊስ ፕሊስ አሳድጉኝ እና ከኔ በቃ የእነዛን ስሜት መረዳት ይፈልጋሉ ማለት ያ እነዚህ ሰዎች ወይም ደግሞ እነዚህ እኔን አላበረታታኝ ያሉትን ሰዎች ስሜቱን አውቀዋሉ። ገባችሁ እና ለዚህ ፕሪስ ፕሪስ ፕሪስ፣ ሁለት ደቂቃ የሚሆን ያክል ለመኛቸዋሉ። ላይክ ሰብስክራይብ እያደረጋችሁ ለሙሉ ማለም እንዲደርስ አሳውቁኝ አድርጉልኝ ማለት ነው። ይቅርታ ለቃሌ ወይም ደግሞ ለችኮ ላይ ልጅ አጋጣሚ ችን መረጃ ሳረገኝ ለእናንተ ላቀርብላችሁ ብዬ ነው። እንግዲህ አሁን አዲስ መረጃ የምንድን ነው? ኢትዮጵያ ውስጥ ዩቱብ ቻናል ያላቸው በሙሉ ከታዋቂም እስከ ከትልቅም እስከ ትንሽ ዩቱበር ያላቸው ኢትዮጵያዊ ኢትዮጵያ ውስጥ ያሉ ዩቱብ ቻናል ያላቸው ሰዎች በሙሉ ዩቱብ ብር መክፈል አቁሟል። ለዩቱበሮች ማለት ነው። ለኢትዮጵያ ውስጥ ላሉት ሰዎች ዩቱብ ብር መክፈል አቁሟል ማለት ነው። ምንድን ነው ደግሞ ይሄም ያቆመው ምንድን ነው? በምን ምክንያት እንዳቆመ አይታወቅም። እናንተ አይታወቅም፣ በምን ምክንያት እንዳቆመ፣ ግን ብር መክፈል አቁሟል። ያስገባቸው እና እኔም ምንድን ነው እውነት ማድረግ እናንተ፣ ለካስ ሩታና ብርሽ ለሳምንት አንመጣም አንገናኝ ምናምን ያሉት፣ ለካስ ዩቱብ ብር መክፈል አቁሞ ነው። ለካስ ዩቱብ ብር መክፈል አቁሞ ነው። ኧረ ሰው ግን ክፉ ነው። እኔ ደግሞ የእውነት የምር የተለያዩ ምናምን መስሎኝ አብርሽና ሮታ የምር የተለያዩ የምር በቃ በቃ የምር የተለያዩ መስሎኝ ለካስ ይቱብ ለካስ ብር መክፈል አቁሞ ነው። ሰው ግን እኔ እኮ እና ለበብ ምክንያት እንደሆነ ምክንያቱ አልታወቀም። ግን ኢትዮጵያውያኖች ብር እየከፈለ አይደለም በማለት ያክል ነው ይህን መረጃ ልነግራችሁ ነው እና ህዝቡ፣ የኢትዮጵያ ህዝብ እንዳለ ሆ ብሎ ፖፖ ወደሚባል አፕ ሄዷል ማለት ነው። ፖፖ ወደሚባል ሀብ አፕ ገብቷል ማለት ነው። እና ምን ልላችሁ ፈልጌ ነው ገና ዩቱብ ምን አዲስ ህግ እንደሚያመጣ፣ ምን አዲስ ነገር እንደሚያመጣ አይታወቅም እና ስለማይታወቅ ገና ብር አይከፍለንም ገና እንደዚያ አይለን ብላችሁ ተስፋ ቆርጣችሁ ወዳልሆነ አፕ ወይም ወዳልሆነ ነገር ውስጥ ባትገቡ መልካም ነው። እኔ አሁን ይሄ ፖፕ ፖፖ የሚባለው አፕ መልካም እንዳልሆነ ጥሩ እንዳልሆነ በቃ ከዚህ በፊትም እንዳልሆነ ተናግረናል። አሁንም ደግሞ ፖፖ የሚባል አፕ እንዳትገቡ፣ በጭራሽ እንዳትገቡ። ራሳችሁን ነው የምትስቱ፣ ራሳችሁን ነው የምትጎዱ፣ ራሳችሁን ነው የምትአበላሹት ፖፖ የሚባል አፕ ገብታችሁ ማለት ነው ራሳችሁን ስለምትጎዱ። ስለዚህ ፕሊስ ፕሊስ ፕሊስ ፕሊስ ፕሊስ ፕሊስ ተረጋጉ ዩቱብ አዲስ ህግ ሊያወጣ ይችላል ዩቱብ እንደ አዲስ ማድረግ ያለበትን ነገር ሊያደርግ ይችላል ምክንያቱም ምናልባት የሆነ የተሳሳተ ነገር የሆነ ያየው ነገር ስለሚኖር ያን ነገር ሊያስተካከል ስለሚችል ገና ዩቱብ ብር አይከፍለንም ገና ዩቱብ መክፈሉን አቁሟል ብላችሁ ወዳልሆነ ወይም ደግሞ ወዳልሆነ ነገር ውስጥ አትግቡ ተረጋጉ ገባችሁ እኔ ልላችሁ የፈለኩ አሁን ህዝቡ ልክ በቃ ሁሉም እርግፍ እርግፍ ጠብ እርግፍ አድርጎት ወደ ፓፓ እየሄደ ነው ወደ ፖፖ ወደሚባለው አፕ እየሄደ ነው። ፖፖ የሚባለው አፕ ደግሞ የ666 ወይም ደግሞ ይሄ ያልሆነ አፕ ነው ያልሆነ አፕ ነው እና እኔ ብዙም ስለ እዛ ማብራሪያ መስጠት አልችልም አላውቅም። ግን ጥሩ እንዳልሆነ፣ መልካም እንዳልሆነ ልነግራችሁ እፈልጋለሁ። መምህር ተስፋዬም አውጦ ሰርቶበታል። አይታችሁት ከሆነ በጣም ተነግሮበታል ስለ ፓፓ እና እኔ ወደ ፓፓ እንድትገቡ አልመክራችሁም። ቢቀርባችሁ ይሻላል፣ ባትሰሩ ይሻላል፣ ምን ባትሉ ይሻላል። የቀር ስራችን ሰርተን ቆሏችን ሽጠን ብንበላ ይሻላል ከሀገራችን ላይ ሰው። ስለዚህ የምድላችሁ ፈልጌ ነው። ሁሉም ሰው አሁን ላይ ኢትዮጵያ ላይ እያያችሁት ከሆነ ይሄ ዩቱብ እየሰሩ አደለም ማለት እየሰሩ አደለም ስልሽ እንደ ድሮው አደለም እየሰሩ ያሉት፣ ምክንያቱም መክፈል ስላቆመ ማለት ነው። ጋይስ ዩቱብ ብር መክፈል አቆመ። እና ለዛ ነው እንጂ ሩትና ሩታና አብረሽ እንደ ድሮ ስላላገኙ ነው። የተ በቃል መጣም ወደ እናንተም እንደዚህ ያለ የሚያሉት መክፈል ስላቆመ እንጂ ተጣልተው አይደለም። ምክንያቱም አረ እንደው ሰው ግን አረ ፍጥነታችሁ ግን እግዚአብሔርን ለካ ሳቁም። ወላይ ምንነቱ ባልታወቀ መንገድና ቤተሰቦቼ፣ ፖፖ ወደሚባል አፕ ባትሄዱ፣ ፖፖ ወደሚባል አፕሊኬሽን ባትሄዱ መልካም አይሆንም። ጥሩም አይደለም። ለራሳችሁ ነገ ምን አዲስ ህግ፣ ምን አዲስ ነገር እንዳለ፣ ምን እንደሚመጣ አናቅም። ምክንያቱም አሁን ለምሳሌ የተንቢዩን ዩቱብ እየለቀቀች አይደለም፣ እነ አብርሃምም እየለቀቁ አይደለም። ማየት ትችላላችሁ። አሁን እየሰሩ ያሉት ወይም ደግሞ እየለቀቁ ያሉት ተስፋ ያልቆረጡት እነማን ናቸው? ውብዬና ናሄ ናቸው። እነሱም ደግሞ አሁን አዲስ የተጨመላለቀ አይዲያ ይዘው መጥተዋል እንደ ማንኛውም ሰው እና ያንን ነው እነሱም እየሰሩ ያሉት። ያ ደግሞ እኔ እንጃ ከእነሱ ነገር አልጠብቅም። አንድ ቆርቦ ከተጋባ ሰው ይህን ነገር አልጠብቅምና እነሱ ናቸው አሁን ይህን ስራ እየሰሩት ያሉት፣ እንጂ ብዙ ሰው ቪዲዮ እየለቀቀ አይደለም። ያኔ ኖርማል ሆኖ እየለቀቀ አይደለም። ምክንያቱም አሁን ለምሳሌ አብርሽንና እና ሩታን ማየት ይቻላል። በየቀኑ በየደቂቃው በየሰዓቱ በየበቃ ነበር የሚለቁልን እና አሁን ላይ ዩቱብ ቻናላቸው ወይም ደግሞ ዩቱቡ ብር መክፈል ስላቆመ ነው። ብር መክፈል አቁመዋል ኢትዮጵያ ውስጥ። ምክንያቱም ቁጥር ማስገባት አይቻልም። አሁን ላይ ታያችሁት ከሆነ የሆነ ነገር ማድረግ አይቻልም ምናምን ነገርና መክፈል አቆመዋ ላይ ስላቆመ ምናልባት እንግዲህ ለአንድ ወርም ይሆናል። አሁን ዘጠኝ ቀኑ ወይ ስድስት ቀን ሆኖታል መክፈል ካቆመ ስድስት ቀኑ ወይ ወር ስድስት ቀን ያ ስድስት ቀን ዘጠኝ ቀን ስድስት ቀን እንደዛ ሆኖታል። ዘጠ ቀን ስድስት ቀን መክፈል ካቆመ ማለት ነው። ያኔ መስራት ካቆመ ዩቱብ ብር መክፈል ካቆመ ዘጠኝ ቀን ወር ስድስት ቀን ሆኖታል። መክፈል አቆሟል። ኢትዮጵያ ውስጥ መረጃ ማግኘት ትችላላችሁ፣ ወይም ሊንኩን ከታች አስቀምጥላችኋለሁ ማለት ነው። እና ይህ ልላችሁ ፈልጌ ነው የመጣሁት። ወይም ገና ዩቱብ ብር መክፈል አቁሟል፣ ወይም ደግሞ ዩቱብ መስራት መስጠት አቁሟል፣ መክፈል አቁሟል ብላችሁ ካልሆነ፣ ፖፖ ከሚባል አፕ ገብታችሁ ፊታችሁና አሻራ ሰጥታችሁ ነው የሆነ ነገር በጣም በጣም የሚያስጠላ የሚቀፍ የሚቀፍ ነገር አድርጋችሁ ነው ፖፖ ላይ የምትገቡት። እንደ ፓስወርድ አይደለም ወይም ደግሞ በኢሜይል አይደለም፣ ፖፖ ነው የምትከፍቱት። በፊታችሁ አሻራ ነው፣ በፊታችሁን አሻራ ሰታችሁ ነው። አሁን እንዲያውም ህጉ ሁሉ በጣም ነው የሚያስጠላ። እንዲያውም ድሮ እኔ ሳውቀው ፖፖን ገብቼ ነበረ፣ አልዋሻችሁም፣ ፖፖ ውስጥ ገብቼ ነበረ። ገብቼ ግን አልቆየሁም፣ ቶሎ ነው የወጣሁት። ለመግባትም ፍላጎቱ አልነበረኝም። በእርግጥ የሆነ በቃ አለ አይደለ፣ አንዳንድ ጊዜ እንትን ሳትሉ የምትገቡበት እንደዛ ነው። ግን አልቆየሁም፣ ቶሎ ነው የወጣሁት። ምክንያቱም ከዛን ጊዜ ጀምሮ ለራሱ ስለ እውነት ስለ እውነት ከዛ ፖፖ ከገባው ጀምሬ ለራሱ ይሄ አይኔ በጣም ነው የሚያምን ያሳክከኛል። እግዚአብሔር በሚያቀው እግዚአብሔር በሚያቀው ፖፖ ገብቼ ከወጣ በኋላ ይሄ አይኔ በጣም ነው የሚያሳክከኝ በጣም ነው የሚያለቅሰው ምናምን ነገር ይሄ ይሄ አይኔ ማለት ነውና፣ ስለ እውነት ስለ እውነት ስለ እውነት ፖፖ ባትገቡ መልካም ነው። የሆነ ነገር በቃ የሆነ ካልሆነ አፕ ካልሆነ ነገር ውስጥ ባትገቡ የምር መልካም ነው። ይህ ፖፖ የሚባል አፕ ደግሞ ለምንም አይሆንም ለምንም አይጠቅምም። ሲጀመር በጣም ነው የሚያስጠላ። ፖፖ የሚገቡ ሰዎች አይታችሁት ከሆነ ዩቱብ ላይ ለራሱ የሆነ ልጅ አለ አሁን ፖፖ ፖ የሆነ የሆነ ቃለ መጠይቅ ኢንተርቪው እየተደረገ ለራሱ እኔ ያን ልጅ እኔ አውቀዋለሁ። ከዛ በፊት ቲክቶክ ላይ አውቀዋለሁ። በጣም ወፍራም፣ በጣም ግብዳ፣ በጣም ጀግና ነበረ። አሁን ላይ ግን ስተው በጣም ከስቷ ላይ የውስጥ ሰላም የለውም የሆነ ሰው እኮ የውስጥ ሰላም ሳይኖረው ሲቀር ያስታውቃል። የውስጥ ሰላም የለው ላለመሸነፍ የሚያደርገው ነገር ነው እንጂ የውስጥ ሰላም የለውም። እና ገና ዩቱብ ብር አይከፍልንም፣ ዩቱብ አይሰጠንም፣ ዩቱብ እንደዚህ አይለን ብላችሁ ፖፖ የሚባል አፕ አትግቡ። እንዳትገቡ። ይሄ ምክሬ ነው። ምክንያቱም እዚህ በፊት ሲያስ ነው ሲያስ የሚባል የስራ ድርጅት መጣ ተብሎ የስምት ህዝቦችን ብር በልቶ ጠፍተዋል። ብዙ ድርጅቶች ኦንላይን ስራ፣ ኦንላይን ሾፕ፣ ኦንላይን እንደዚህ እያሉ በሀሳብ በሜሴንጀር ሰውን ሁሉ ብጥ እያደረጉ የስምት ምስኪንን ብር በልቶ ጠፍቷል እና አሁንም ይሄ እንትን ማን እንደፈጠረው ይሄ ፖፖ የሚባል የትኛው ጉግል እንደመጣው የትኛው እንትን አይታወቅም ሰው። ስለዚህ እዛ ውስጥ ገብታችሁ አትድረቁ፣ አትንጫጩ። ከባድ ነው፣ ይቅርባችሁ ነው እንደምለው። ፖፖ ውስጥ አትግቡ ለማለት ያክል ነው። ኢትዮጵያ ውስጥ ያላችሁ ዩቱበሮች ተረጋጉ። የረጋ ቅቤ ወተት ይወጣዋል፣ የትረት ያለ የረጋ ወተት ቅቤ ይወጣዋል እና የረጋ ወተት ቅቤ ስለሚወጣው ረጋ በሉ። ይስተካከላል፣ አይስተካከልም ማለት አይደለም፣ ይስተካከላል። ሲቀጥል ደግሞ ዩቱብ እንሰራለን፣ ዩቱብ ሰርተን እናድጋለን፣ ዩቱብ ሰርተን እንትን እንላለን ተብለን ብለን አይደለም የተፈጠር ነው የተፈጠር ነው። አሁን ላይ ሰርተን ራሳችን መቀየር እንዳለብን እናምናለን። ምን ነው የቀን ስራ ሳልሰራንም እንዴ የሆነ ነገር ብዙ ነገር እኮ ኢትዮጵያ ውስጥ መስራት ይቻላል እኮ ይህን ዩቱብ እኮ አሁን እኮ አራት አመት አምስት አመት ወር እኮ ወይ ስድስት ዓመት ከታወቀ እኮ አይደል ወር እንደዛ ነው። ዩቱቡ ከታወቀ እዛ በፊት ዩቱብ እንሰራለን ብላችሁ አይደለም የተወለዳችሁ። በዩቱብ ብቻ ነው የምተስተዳደሩ አታስመስሉ። ሮዚ ምን ስትል ሰምቻታለሁ መሰላችሁ? ወደ ኢሮፕ ስትሄድ እንዴት ኢሮፕ ሄድሽ? ዩቱበር ነሽ መስታወቂያ ትሰሪያለሽ፣ ብዙ ነገሮችን ኢትዮጵያ ውስጥ ትሰሪያለሽ፣ ታገኛለሽ። እና እያገኘሽ ገንዘብ እያገኘሽ እንዴት ወደ ኢሮፕ ሄድ? ዩቱብ አያስተማምንም፣ ያ አያስተማምንም ይሰራል ይሰራል። የሆነ ጊዜ ላይ ይጠፋል። ሌላ አዲስ ነገር ሊመጣ ይችላል። ሌላ አዲስ ሌላ አዲስ ታሪክ ደግሞ ሊቀየር ይችላል። ደግሞ አዲስ ሲመጣ በዛ ደግሞ መስራት ይቻላል። ሁል ጊዜ ዩቱብ ላይ ብቻ ትኩር ማድረግ ወይም ዩቱብ ላይ ብቻ ትኩረታችሁ ማድረግ መልካም አይደለም፣ እንደ እኔ ሀሳብ ወይም ደግሞ እንደ እንትኔ ማለት ነው። እና ገና ዩቱብ መክፈል አቁሟል፣ ዩቱብ መስጣት ብር መክፈል አቁሟል፣ ዩቱብ የሆነ ነገር አቁሟል ብላችሁ ፖፖ የሚባል አፕ ውስጥ አትግቡ። ፖፖ የሚባል አፕ መጥፎ ነው፣ አይጠቅምም ጥሩም አይደለም። ይሄ ፖፖ የሚባል አፕ መልካም አይደለም፣ አይጠቅማችሁም። ስለማይጠቅማችሁ ተረጋጉ። የሆነ ነገር ስራ ነገር ክፈቱ፣ የሆነ ድርጅት ነገር፣ የሆነ ሻይ ቡናም ሊሆን ይችላል፣ ቁርስ ቤትም ሊሆን ይችላል። የሆነ ነገር ብቻ አቲንግ በቃ ኢትዮጵያ ውስጥ በእርግጥ ከባድ እንደሆነ አውቃለሁ። አሁን ላይ ያለው ነገር በጣም ከባድ ነው፣ ኢትዮጵያ ውስጥ ያለው ግን፣ ተስፋ ባትቆርጡ መልካም ተስፋ ባትቆርጡ ማለት ቲክቶክ ላይ መስራት ትችላላችሁ። ዩቱብ ላይ ቲክቶክ እየተሰራ ይሰራበታል አይደል? እኔ የማላቀው አሁን እኔ ቲክቶክ ብር እንደሚከፍል ምናምን ሰማለሁ፣ ግን እንዴት እንደሚከፍል አላቀማ፣ የፕሮሰሱን አላውቀውም። ግን እናንተ ግን ኢትዮጵያ ውስጥ ያላችሁ ግን በብዛት ቲክቶክ ወሮች በደንብ ትሰራላችሁ። ቲክቶክ ስሩ፣ ቲክቶክ እየሰራችሁ ጠብቁት። ዩቱብ ደግሞ የራሱ የሆነ ሕግ ሊያመጣ ስለሚችል በይቱ ተስፋ መቁረጣችሁ የሆነን እንትን ተስፋ ማድረግም የለባችሁም፣ ተስፋ መቁረጥም የለባችሁም። በቃ እንደዚህ ነው መሆን ያለበት። ገና እንትን ብሏል እገሌና እገሌ ተለያየ፣ እገሌና እገሌ እንደዚህ ሆነ ብላችሁ መለያየት የለባችሁም። ኦፍኮርስ ያስጠላል፣ ተለማምዶ መለያየት ከባድ ነው። ግን በሙድ ወይም በሆነ ነገር አድርጋችሁ ሌላ ታሪክ ውስጥ ወይም ሌላ አጀንዳ ውስጥ አትግቡ ለማለት ያክል ነው። ይሄም መረጃ ነው እንግዲህ ዩቱብ ብር መክፈል አቁመዋል። ኢትዮጵያ ውስጥ መስጠት ስላቆመ ሰዎች ደግሞ እንግዲህ ወደ ሌላ እንትን ለመግባት አዲስ አይዲያ እየፈጠሩ ነው። እና እንግዲህ ብቻ ከባድ ነው። አዎ፣ ግን ቢሆንም ግን እንደዚህ መሆን የለባችሁ ሞዶ ፖፖ ግን በጭራሽ እንዳትገቡ እንዳትገቡ ብዬ አሳስባችኋለሁ። ፖፖ ላይ መግባት በሽታ ነው የቆየ ጤናችሁን እያወከ እያወከ እያወከ እያወቀ አይምሯችሁን ለራሱ ቢዚ ነው የሚሆነው። ብር ራሱ ይበላል። አሁን ላይ ብራችሁን ለራሱ ስንት ትከስራላችሁ፣ እንደገና ትከፍላላችሁ፣ እንደገና ትከስራላችሁ፣ ትከፍላላችሁ። እንደዚህ ነው። አሁን የሆነች ልጅ ለራሱ አሁን ጡዛለች። በቃ እዛ ውስጥ ገብታ መታ አስራ ስድስት ሺህ ብር አበድሩኝ ያለችኝ። እኔ እንድፈረቷ እኮ ነው። እኔ አሁን ብር አበድሩኝ የሚለይ ሰው እኮ ራሱ እምታት ነው የሚያመኝ። ና አምታማ ታማ አሳማኝ ማሳማኝ ነበርና የምልላችሁ ፈልጌ ነው። ወደ ፖፖ አትግቡ። ፖፖ አፕ መጥፎ ነው። አይጠቅምም። ምንም ጥቅም የለውም። ኪሳራ ነው። እስያስ ነው አሲያስ የሚባላ ብር እንኳን አልገባ። እኔ የሆነ ነገር ላይ ሰው ሮጠ ሮጠ ብዬ ሩጭ ምጋብ አይነት ሴት አለ ስለሆነ የሆነ ጊዜ ብቻ በፖፖ ተሸውጃል። በፖፖ ግን ተሸውጃለሁ። ዘሎም እንዴት እንዴት ባሻራ ሆነ? እንዴት ፊት መስጠት አስፈለገ? ናምን ብዬ ኮ ተፈላስፍ ያለው ኮ ግን አመንኩ ገባችሁ? አማንኩና ገባሁ። እና የሆነ ነገር ላይ ቶሎ ዘልዬ መግባት ስለማልወድ ደረጋ ላለሁ። ገባችሁ? ችኩል ነኝ፣ ግን በእንደዚህ አይነት ነገር ላይ ችኩል ብዬ እንዴት ነው የሚሰራው፣ እንዴት ነው የሚሆነው ሳጣራ ሳዝግ ሳዝግ ጊዜውን ሰደዋለሁ። እና ለዛ ነው። ለማንኛውም ተስፋ ትቁረጡ። ኢትዮጵያ ውስጥ ያላችሁ ዩቱበሮች ተስፋ ትቁረጡ። ነገ አዲስ ህግ ሊያመጣ ይችላል። ዘጠኝ ቀን ነው ያልተከፈላችሁ ዘጠኝ ቀን ነው መክፈል ያቆመው ዘጠኝ ቀን ሆኖታል እና ለማንኛውም ተስፋ አትቆርጡ ለማለት እወዳለሁ አሁንም ይሄ መልእክቴ ይሄ ንግግር ይደርሳችኋል ብዬ ተስፋ አደርጋለሁ ላይክ ሸር ሰብስክራይብ እያደረጋችሁ ለአለም አድርሱልኝ ፕሊስ ፕሊስ ፕሊስ እለምናችኋለሁ ፕሊስ ፕሊስ ተስፋ እንዳትቆርጡ ዩቱብ ይከፍላል ተረጋጉ ይከፍላቸዋል ይከፍላችኋል ተረጋጉ ዋናው ሞኔታይዝ መሆናችሁ ዋናው ደግሞ ጥሩ ስራ መስራታችሁ ነው እንጂ መክፈሉ አይቀርም አንድ ቀን ማስተካከሉ ስለማይቀር ዘጠኝ ቀን ወይም ደግሞ ስድስት ቀን እንደዛ ነው መረጃው ያለኝ እና ያልከፈላችሁ አንድ ወርም ላይ ከፍል ይችላል ሁለት ወርም ላይ ከፍል ይችላል። ይሄ የእሱ ጉዳይ ነው ለምን እንዳቆመው ኢትዮጵያ ውስጥ ያለው ለምን እንዳቆመው እና ለማንኛውም ተረጋጉ፣ እራሳችሁን ጠብቁ። ስለነበረ ቆይታ ከልብ ከልብ አመሰግናለሁ። መልካም ጊዜ